ወላይታ ምን ተፈጠረ? ነገር ግን ይሄንን ቤተክርስቲያንን ደግሞ ቤተክርስቲያን ይሄ የመጨረሻ አጥሯ ነው ድንበሯ ነው የሚል አልባልታ ከዛሬ ጀምሮ ከእናንተ አይምሮ እንዲወጣ ፈልገን ነው። የሶዶ ኮሪደር ልማት የማርያም ቤተክርስቲያንን መንካት አይችልም። እኔ እንደ አንድ መሐንዲስ እንደመሆነ ይመጣል። ኦርቶዶክሳውያኑ ነው ይህ የኛ መሬት ነው ብሎ ተነስተዋል። ወላይታ አስወዶ በተለይ ደግሞ ሁሉም ቤተ እምነት ተከባብረው የሚኖሩባት ከተማን አስወዶ ከተማ ከኋላ የምትመለከቷቸው በተለይ ደግሞ በወላይታ ውስጥ ያየነውን እንናገራለን። በአዲስ አበባ የተሰማው አሳዛኙ ድርጊት አደገኛ አካሄድና አደገኛ ሴራ በቅዱስ ቤተክርስቲያናችን ላይ እየተካሄደ ይገኛል። የደብሩን ስም ለጊዜው ባልነገራችሁም ነገር ግን በሰማታት ደም የምትጠበቅ ቤተክርስቲያን ነች። ከዚህ ቀደም የተወደዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። በዛሬ መረጃችን በስፋት የምንቃኝ የምንመለከተው ጉዳይ ነው። መረጃው ጉልበት እንዲኖረው ላይክ፣ ሼር በማድረግ እስከ መጨረሻው ድረስ እንድትከታተሉ እየጋበዝን በቀጥታ ወደ መረጃዎቻችን እናመራለን። በቅድሚያ እንግዲህ እንድናደምጥ የምንወደው ጉዳይ አንድ ወንድማችን በጣም በቅንነት ለቤተ ክርስቲያን ድምፅ የሚሆን ወንድም ነው። በተደጋጋሚነት ድምፅ ያሰማል። በተደጋጋሚነት መረጃዎችን ይሰጠናል እና ያየነውን እንናገራለን። ያየነውን እንመሰክር። የምናውቀውን እንናገራለን። ያየነውን እንመሰክራለን በማለት አዲስ አበባ ላይ የሆነች ቤተክርስቲያናት ስም አልጠቀሰም፣ ግን በዘር በሃይማኖት በዘር በብሔር በተለያዩ ነገሮች ስራዎች ይሰራሉ። ኦርቶዶክስያን ይሳድዳሉ፣ መከራ ይደርስባቸዋል በማለት አድቡ አደብ ግዙ በማለት አንድ ወንድማችን መረጃውን አጋርቷል። እንግዲህ ይሄ በቤተ ክርስቲያናችን ላይ ያየናቸው ያሉ ነገሮች ናቸው። እንደዚያ ነገሮች በጣም ከባባድ እየሆኑ ደረጃቸው ከፍ እያለ ይመጣ። ለሚዲያው ላይ የቀረብን እንገኛለን እና በጣም ትኩረት ይሰጥበት ወንድማችን ንካያተል አደገኛ አካሄድና አደገኛ ሴራ በቅዱስ ቤተክርስቲያናችን ላይ እየተካሄደ ይገኛል። የደብሩን ስም ለጊዜው ባልነገራችሁም፣ ነገር ግን በሰማታት ደም የምትጠበቅ ቤተክርስቲያን ነች። ከዚህ ቀደም ኦርቶዶክሳን ባለማተቦች እዛው ቤተክርስቲያን ላይ እዛው ወደ ምረት ላይ እዛው መንደሯ ላይ ኦርቶዶክሳን ባለማተቦች ደማቸው ፈሷል። ለቅዱስ ቤተክርስቲያን ሲሉ ራሳቸውና ነፍሳቸውን አሳልፈው የሰጡባት ቤተክርስቲያን ነች። ታቦት ወጥቶ መቅደሱን ሶስቴ እንደዞረ ኦርቶዶክሳን ባለማተቦች ወዲያውኑ ይበተናሉ። ወንጌልን ቁጭ ብለው እየተማረው አይደለም። ለዚህም ደግሞ ዋነኛው ምክንያት በወንጌል ሽፋን እየተሰጠ ያለው የዘርና የፖለቲካ ወንጌል ነው። የክርስቶስ ወንጌልን ሳይሆን ፖለቲካን ነው የሚሰብኩት፣ ዘርን ነው የሚሰብኩት። በአሁኑ ሳሌ ቤተክርስቲያኒቱ ውጪ ነች ብዬ መናገር አልፈልግም። ያየሁትን፣ እናገራለሁ የሰማሁትን እመሰክራለሁ። ቤተክርስቲያኒቱ የአይናችን ብሌ ነች፣ ስስታችን ነች፣ ሁሉ ነገራችን ነች። የተወደዳችሁ ቤተሰቦቻችን፣ እንግዲህ በቤተክርስቲያናችን ላይ እንዲያን ነገሮችን እየተመለከት እንገኛለን። በጣም ከባድ ነው። ትኩረት ሊሰጥ ይገባዋል። ምክንያቱም አሳዛኝ ነገሮችን የተመለከትን ነው። በጣም ያልተጠበቁ ነገሮችን የተመለከትን ነው። ያልተጠበቁ ነገሮችን እያየን ነው። እንደዚያ ነገሮች እየተለመደ የተለመደ ሲመጣ ነገ ከነገዳ ምእመኑ ከቤተ ክርስቲያን የሚርቅባቸውን መንገዶች እየከፈት እንመጣለን እና በጣም ጥብቅ ነው ብዬ አምናለሁ አስባለሁኝም። ይህን ይዘን ወደ ወላይታ እናምራ። ወላይታ ምንድን ነው የተፈጸመ ያለው? ተደጋጋሚ ነገሮች እንግዲህ የተሰማ ይገኛል። በጣም በርካታ ኦርቶዶክሲያን ወጥተው ቅሬታቸውን እየገለጡ ድምጻቸውን እያሰሙ ይገኛሉ። በወላይታ ኦቶና ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን ያለው ኦርቶዶክሳን ትኩረት እያሸዋለም ሲሉ ተደምጧል። እና ትኩረት ትኩረት ትኩረት የተባለ ነው። በተለይ ጥላቻ ንግግር በወላይታ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይም እየተነገሩ ነው። እሱ እሱንም አካተን እናስደምጣቸው። ነገር ግን ይህንን ቤተክርስቲያንን ደግሞ ቤተክርስቲያን ይሄ የመጨረሻ አጥሯ ነው ድንበሯ ነው የሚል አልቧልታ ከዛሬ ጀምሮ ከናንተ አይምሮ እንዲወጣ ፈልገን ነው። ለምን ይሄ ወደ ኋላ ሄደ የሚል ጥያቄ ልታነሱት ትችላላችሁ። ይሄኛው ወደኋላ የወሰድነው ሴት ባኩን ማስፋት ስለፈለግን ነው። ሴት ባኩን ወይም ይሄንን ኤሪያ ነፃ ማድረግ ስለፈለግን ነው። ይህ ቦታ ይህን ሰፋ አድርገን ያዝ ነው። ስለዚህ መግባት ይጀምራል። አሁን የሚጀምርበትም ቦታ ነው ያሳያችሁ ይኸውና ቀለም፣ እነሱ ያቀለሙት፣ ለራሳቸው ያቀለሙት፣ ለቤተ ክርስቲያን የነገሩት ነገር የለም፣ ቤተ ክርስቲያን የምታውቀው ነገር የለም። አንድ የሚነሳ ነገር ካለ መጀመሪያ ይሄ ቤት ስለሚነሳ ካሳ መከፈል አለበት ይባላል፣ አይባልም? ይባላል። አይደለም ቤተ ክርስቲያኗ ይሄ ምስጢር አልተነገራትም። ሁለተኛ በውይይት አይደለም ሱቅም ቢሆን ሚነካው ለቤተ ክርስቲያኗ አልተነገራትም። የሚነገራትም በስልክና በምናምን እንጂ በህጋዊ ወረቀት አይደለም። ሚጀምረው እዚህ ስለሆነ በደንብ እዩ። አዎ፣ ይሳፋይ ይሰማ ይሰማል አይደለም? ወላይታ ሶዶ በተለይ ደግሞ ሁሉም ቤተ እምነት ተከባብረው የሚኖሩባት ከተማና ሶዶ ከተማ ከኋላ የምትመለከቷቸው በተለይ ደግሞ በወላይታ ውስጥ የሚገኙ የተፎካካሪ ፓርቲዎች የፌስቡክ ገጽ ነው። ከሰሞኑን የጥላቻ አፈሙዛቸውን ወደ ኦርቶዶክስ ተዋህዶ ቤተክርስቲያን አድርገዋል። በወላይታ ኦርቶዶክሳውያን ላይ የወላይታ ኦርቶዶክስ ተዋህዶ ቤተክርስቲያን የልማትና የእድገት ጸር ነው ሲሉ ነው የከሰሱት። ከኋላ የምትመለከቷቸው ፔጆች ኦርቶዶክሳውያን ተወያዩበት። በዚህ ጥላቻ ላይ ኮፒሊንግ ሼር ሪፖስት አድርጉ። ትክክለኛው የእኛ ድንበር ነው እያያች ለሆነን የኛ ትክክለኛው ድንበር ነው፣ ግን ለልማት ተብሎ መጥቷል። ከዚህ በኋላ ያለው ጨዋታ መጥፎ እየሆነው ላሜራውን እንዲያነሳን ቤተ ክርስቲያን ያለችው ነገር ግን የሶዶ ኮሪደር ልማት የማርያም ቤተ ክርስቲያንን መንካት አይችልም። እኔ እንደ አንድ መሐንዲስ እንደመሆነ ይመጠን የኮንስትራክሽን ህጉ ምን ይላል ነው በቃ። ዋናው ህጉ ምን ይላል? አንድ የመንገድ ዲዛይን ንድፍ በሚወጣበት ሰዓት ላይ የዓለም አቀፍ የኮንስትራክሽን ህጉን መነሻና መሰረት በማድረግ ነው ዲዛይን መሰራት ያለበት። የኮንስትራክሽን ህጉ የሚከለክላቸው ነገሮች አሉ። አንድ የመንገድ ዲዛይን በሚሰራበት ሰዓት ላይ የቤተ አምልኮ ስፍራዎችን እንደ ቤተ ክርስቲያን፣ እንደ መስጊድ የመሳሰሉትን ክሮስ ማድረግ አይችልም ነው የሚለው። በቃ መንካት አይችልም። ጥንታዊ ሙዚየም በቅርስነት የተመዘገቡ ሙዚየሞችን መንካት አይችልም። የመቃብር ስፍራዎችን መንካት አይችልም። እድሜ ጠገብ እንኳን ቤተ ክርስቲያን፣ እድሜ ጠገብ ዛፎች ዋርካዎችን መንካት አይቻልም ነው የሚለው ህጉ። በቃ እንደዚህ አይነት ነገሮች ሲያጋጥሙ ዲዛይን አላይመንትን ሽፍት አርገው ነው የሚለው። በቃ አላይመንትን ሪቪው አርግ ለምን ቤተ ክርስቲያኗን ታርጌት ታደርጋለ እንዴ ይሄ እኮ ብዙ ነገር ሊቀሰቅስ የሚችል ነገር ስለሆነ ነው ህጉን ተንተርሰህ ህጉ ከልክሎታል ህጉን ተንተርሰህ ነው ዲዛይን መስራት ያለብ እንዴ እማያውቅ ሰው አያቅም የሚያውቅ ሰው ባለበት ሀገር ላይ ግን እማያውቀው ሰው ቢያራገም ችግር የለውም የሚያውቅ ሰው መሀንዲስ የሆነ አካል ግን እንዴት እንደዚህ አይነት ስህተት ይሰራል ስህተት መሰራት የለበትም በቃ ኮንስትራክሽን ሎን መነሻ አድርገ ነው ዲዛይን መስራት ያለብን። ቤተ ክርስቲያኗን የልማት ጠል አድርጋችሁ አትሳሏት፣ በቃ ህጉ አይፈቅድም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ልጆች በመላው ዓለም የምትገኙ ኦርቶዶክሳውያን የመንፈስ ልጆቻችን በሙሉ ከአንድ ሳምንት ጀምሮ በወላይታ ሶዶ ኦቶና ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን ይዞታ ጉዳይ እየተጨነቃችሁ ድምፅ ሆናችሁ ይቆያችሁ በሙሉ ሰላም፣ እግዚአብሔር ከእኔና ከእናንተ ጋራ ይሁን። እንደ ፈቃድ እግዚአብሔር ከእሁድ ጀምሮ በነበረው እንቅስቃሴ ሰኞ ሦስት ቀን ምህላ በቤተ ክርስቲያነቱ የቤተ ክርስቲያነቱ ሊቃውንት፣ ካህናት፣ ዲያቆናት ህዝበ ክርስቲያን ሰንበት ትምህርት ቤት በተገኙበት ሶስት ቀን መሐረና አብ ጸሎት በዕጣን ወደ እግዚአብሔር ጸሎት አድርገናል። ይሄ ጸሎትም ዛሬ ተፈጽሟል። እግዚአብሔር የተመሰገነ ይሁን። እግዚአብሔር ጸሎታችንን ልመናችንን ልቅሷችንን ሰምቶ ምላሽ እንደምሰጥ ሁላችንም ተስፋ እናደርጋለን። አሁንም ወደ እርሱ ጸሎት እንድታደርጉ እያሳሰብኩኝ በተለያዩ ማህበራዊ ሚዲያ ቅድስት ቤተ ክርስቲያን ትላንት ያበረከተችውን አበርክቶ በመዘንጋት ጸረ ልማት እንደሆነችና ሌላ ዓላማ ይዛ በወላይታ ምድር እንደተተከለች እየገለጹ ያሉ ወንድሞቻችንም ቢሆኑ እንድታረሙ ወደ ራሳቸው እንድመለሱ ቅድስት ቤተ ክርስቲያን ትናንት የነበረች ዛሬም ያለች ነገም የምትኖር በመንፈሳዊ አገልግሎቷና ልማቷም ሀገርንም ህዝቡንም ስትጠብቅና ስታለማ የምትቆይ ቤተክርስቲያንም መሆኗን ተረድታችሁ ከዚህ እኩይ ተግባርና ጥላቻ እንድትወጡ እየተማጸንኩ፣ በዚህ ጉዳይ እስካሁን የመንግስት ኃላፊዎችም ወይም ባለድርሻ አካላት ማንም በደብዳቤም በቃልም ከቤተክርስቲያንቷ ጋር ውይይት ያደረገ ንግግር ያደረገ አንድም አካል ያለመኖሩን ለመላው ኦርቶዶክሳውያን ለመግለጽ እፈልጋለሁ። ከዚህ ጋር ተያይዞ እኔንም ሌሎች አባቶችንም ጨምሮ ከመንግስት አካላት ጋር እንደተነጋገሩና ችግሩ እንደተፈታ በማድረግ እየተናገሩ ያሉ የውስጥም የውጭም አካላት ስላሉ ይሄ ምንም በሬ ወለድ የሆነ ውሸት መሆኑን ተረድታችሁ ኦርቶዶክሳውያን በሙሉ ወደ እግዚአብሔር ጸሎት እንድታደርጉ በእግዚአብሔር ስም እየጠየቅኩኝ ዛሬም ነገም የመንግስት አካላት የምመሩን ወንድሞቻችን እህቶቻችን፣ የቤተ ክርስቲያንቷ ጥያቄ ምንድን ነው ምን ጠይቃለች በማለት በደብዳቤም በቃልም መጥተው የሚጠይቁን ከሆነ እህ ብሎ የምሰሙን ከሆነ ለመነጋገር አውዱን የሚያመቻችው ከሆነ በመነጋገር የቤተ ክርስቲያንቷን ጥያቄ ለእነሱ ለማቅረብ ችግሩ በሰላማዊ መንገድ እንድፈታ ለማድረግ ቤተ ክርስቲያንቷ ሁል ጊዜ በሯ ክፍት መሆኑን እየገለጽኩኝ እስካሁን ግን ምንም አይነት ንግግር፣ ምንም አይነት ውይይት፣ ምንም አይነት ስምምነት እንዳላደረግን ሁላችሁም ኦርቶዶክሳውያን እንድታውቁ በእግዚአብሔር ስም እጠይቃለው፣ እነግራችኋለሁ። ሌላው እንደተስማመውና እንደዚህ እንደሆነ በማለት ያልተጻፈ ነገር በማንበብ ያልተነገረ ነገር በመንገር ህዝቡንም በማወክ ውስጥ ያሉ ወንድሞቻችን አሁንም ከእኩይ ተግባራቸው እንድመለሱ በእግዚአብሔር ስም እጠይቃለሁ። በያላችሁበት መድኃኔ ዓለም ሁላችሁንም ከክፉ ነገር እየጠብቃችሁ እግዚአብሔር ውስጥ ሁሉም ሃይማኖት ተቋማት በህግ ፊት እኩል ናቸው። ህግ ለሁሉም እኩል ሊፈጸም ይገባል። ጽሁፍ አነበብኳት። ምንድ ነው የምትለው? የግለሰብ ይዞታ እንዳይነካ ታስቦ እናታቅደው አስፋልቱ ወደ ቤተክርስቲያን ይዞታ እንዲገባ የተደረገው ያለውን አሰራር እና ከአራት መቶ በላይ እረፍተ ዘመን የጌታቸው ሞት የቀደማቸው በአፈር ስር ያሉ መቃብራት አጽመ ሙታን ክብር ሲል እኔም ይቃወማለሁ። የወቶና ደብረ ጽዮን ቅድስት ማርያም ቤተክርስቲያንን የአቋም መግለጫ ይደግፋለሁ። ቄስ ቦክቻ በፌስቡካቸው የለጠፉት መልእክትናት። ይቺ ጥቂት ነገር ማለት ፈልጋለሁ። ከህግ አንጻር የሀገራችን የመሬት ህግም፣ ህገ መንግስትም፣ የሊዝ አዋጅም ለህዝብ ጥቅም ሲባል ይዞታን ስለማስለቀቅ የሚደነግገው ደንብ፣ መመሪያ፣ አዋጁም በሙሉ ለህዝብ ጥቅም በሚባልበት ጊዜ ማናቸውም ግለሰቦች ወይም ድርጅቶች ስም ተመዝግበው የሚገኙ ይዞታዎች ሊለቀቁ እንደሚችሉ፣ ሊወረሱ እንደሚችሉ፣ ሊወሰዱ እንደሚችሉ በግልጽ ደንግጎ ይገኛል። እነኚህ የግል ተቋማት የሚባሉት የሃይማኖት ተቋማትንም እንጂዎችንም የግል ድርጅቶችንም መንግስታዊ ተቋማትንም ጭምር ያካትታል። ን መንግስታዊ ተቋማትንም ጭምር ያካትታል። ነገር ግን ይዞታዎቹ ከመነጠቃቸው ወይም ከመወሰዳቸው አስቀድሞ ሊሟሉ የሚገቡ መስፈርቶችን ደንቦቹ፣ አዋጆቹ፣ መመሪያዎቹ ያስቀምጣሉ። እንግዲህ ቀስ በቀስ ቤተ ክርስቲያን ላይ የሚደረገው ነገር የሚመጣው የመጣብን ያለው ነገር በጣም ፈታኝ፣ ከባድ ዋጋ የሚያስከፍል እየሆነ ነው፣ እያየነውም ነው እውነት ለመናገር በጣም ልባት ሊሰጠው ይገባል። ትኩረት ያሻዋል። ትኩረት ሊሰጥበት ይገባል። ነገሩ ቀላል ይመስላል፣ ግን አይደለም። ስለዚህ በጣም በጣም ልናስተውል ይገባል ብዬ አስባለሁ እና የተመለከትን ያየን ያለው ነገር ከብዙ በጥቂቱ ይሄ ነው። ወደ ቀጣይ መረጃችን እናምራ እስቲ። ወንድማችን ኢዮብ ዘሚካኤል እንዲህ ይልናል። መጽሐፍ ቅዱስ ላይ ከኃጢአት ራቁ የሚል ጥቅስ የለም። ሾሚ አንድ ጥቅስ አታገኙ። ለምን ክርስትና ከኃጢአት መራቅ አይደለም በእግዚአብሔር መያዝ ነው። ምክንያቱም መራቅ የሚባል ህይወት የለም። ለሌላ ነገር ስትሆኑ፣ ለሌላው ነገር አትሆኑ። እንደተመለከታችሁት ምን እያለን ነው? መምህሩ፣ የፕሮቴስታንት መምህር ነው ሲያስተምር፣ ክርስትና ከኃጢአት መራቅ አይደለም፣ በእግዚአብሔር ላይ መጣበቅ ነው፣ ወይም ደግሞ በእግዚአብሔር መያዝ ነው አለ። አሁን በእግዚአብሔር መያዝ ነው ክርስትና፣ ትክክል ነው። በእግዚአብሔር መያዝ የክርስቶስ መሆን አዳማዊ ወይም ፍጥረታዊ የሆነውን ማንነታችንን ጥለም የኃጢአት ስጋችንን አራግፈን ክርስቶስን ለብሰን ክርስቶሳዊ መሆን ነው። ክርስትና ትክክል ነው። ይሄ ክርስትና ይሄ ነው። ግን ደግሞ ከኃጢአት መራቅ አይደለም የሚለው እንዴት ቢረዳው፣ ክርስትና ከኃጢአት መራቅ ነው። ከኃጢአት መራቅ አይደለም ብሎ የተረጎመ እንዴት እንደሆነ አልገባም። ምክንያቱም ለምሳሌ ጳውሎስ በሁለተኛ ጢሞቴዎስ መልዕክቱ ላይ ምዕራፍ ሶስት እንደዚህ ብሎ ይናገራል። ምን አለ? ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እንወቅ ሰዎች ራሳቸውን የሚወዱ ይሆናሉና ገንዘብ የሚወዱ፣ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅ የማይሰሙ ሐሚተኞች፣ ራሳቸውን የማይገዙ ጨካኞች፣ መልካም የሆኑን የማይወዱ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ከእንደዚህ ደግሞ ራቅ አይደለም፣ ከኃጢአቱ እንዲህ ከሚያደርጉት ራቅ ነው የሚለው ክርስትና ምክንያቱ አንተንም ወደዛ ወደዛ ኃጢያታቸው ይስቡሃል። መሰናክል ሆኖ ይወስዱሃል። ስለዚህ አይደለም ከኃጢያቱ ይቅርና ከነዚህም ትርቃለህ። ይህን ከሚያደርጉ ራሱ ትርቃለን። ቢ መጽሐፍ ቅዱስ ደግሞ ኃጢአት አታድርግ እንጂ ከኃጢአት መራቅ አይደለም ክርስትና የሚል ትምህርት የለም። ክርስትና ከኃጢአት መራቅ ልጆች፣ ያለ ዮሐንስ በመልክት ኃጢአትን አታድርጉ። ከኃጢአት መራቅ ነው ክርስትና እንጂ መራቅ አይደለም ክርስትና ብሎ እንዴት ነው የተረጉሩ? ማንም ኃጢአትን ቢያደርግ ግን አለ ነጻ ፍቃድ አለና ክርስትና ነጻ ፍቃድን ነፍጎ ልክ እንደ ሮቦት መሆን ማለት አይደለም። ሰውነታችን ቀርቶ በራሳችን በህሊናችን መርምረን መልካሙን ደጉን አይተን ክፉን አይተን ከዛን ደጉን መርጠን ወይም ክፉን መርጠን የምንሄድበት ይልበት ህሊናችን ተነፍጎ ይሄን ነጻ ፍቃዳችንን አጥተን የምንኖርበት ህይወት አይደለም ክርስትና አይደለም። ለዛ ነው አድኑ ሞቶልን ሲያበቃ ልጆች ሆይ ብትወዱ እያለ ይሄ ፍቃዳችንን ያጠየቀ ድነትን ይሰጣል ማለት ነው። ብትወዱ ትእዛዜን ጠብቆ ነፃ ፍቃድ አለን ማለት ስለዚህ ክርስትና ይሄ ነው ልጆቹ ኃጢአት ታድርጉ ነው ተባለ ለፓስተሩ የሰጠው መልስ ነው እንግዲህ ፕሮቴስታንቶች ከዕለት ወለት ወደ ከጊዜ ወደ ጊዜ አስተምሩቶቻቸው መንገዶቻቸው ሁሉ መስመር እየሳተ እዚህ ደርሷል በጣም እንግዲህ ምን እንላለን ሌሎች ወቅታዊ መረጃዎች ከያወጡ ከሰሞኑ የተለቀቁ እና በጣም የተሰሙ ያሉ ቪዲዮዎች ምንድን ናቸው ዛሬ በመረጃችን የምንይዘው ነው እንዴት ነው ግን ላይክና ሼር ያደረጋችሁ እስከ መጨረሻ የተከታተላችሁን ነው። ያሮስን ምርጫችሁ ካደረጋችሁ በብዙ አትርፋችኋል። ወደ ቪዲዮቹ ላምራ። በዚህ ዘመን ራሱ ክርስቶስ በአይሁድ ዘመን እንደነበረው አሁን ክርስቶስ የተቦጫጨቀ ልብስ መጥቶ ላስተምረን ቢል ዞር በል ብልን እናባረዋለን። እንዲያውም ቀጥቅጠን እንሰቅለዋለን። የዚህ አስተሳሰብ ደረጃ ደርሰናል። ሚመናን ወጣቶች ወንድሞቼና እህቶቼ ኦርቶዶክሳውያን በተለይ ወጣቶች ወንድሞችና እህቶች ራሳችሁን መፈተሽ አለባችሁ። በጌጥ በውበት በሌላ ነገር መምረጥ ቤተ ክርስቲያኒቷ የግድ እናንተን እንድትከተል ማድረግ። በነገራችን ላይ ቤተ ክርስቲያን ወጣቱን እንድትከተል ማድረግ ካለባት ምን ማድረግ እንዳለባት ታውቃላችሁ? የአርሴናልና የማንቸስተር ኳስ ጨዋታ እዚህ በስክሪን ማሳየት አለባት ማለት ነው። እናንተን ከተከተለች ስርዓት ይጠፋል። እናንተን ከተከተለች ማኅሌቱ ይጠፋል። እናንተን ከተከተለች ቅዳሴው ይጠፋል። ዜማው ይጠፋል። ወዙ ይጠፋል። ለሀዩ ይጠፋል። ትርጓሜው ይጠፋል። እናንተን ነማንንና ምን አይነት ትምህርት እንደምትፈልጉ ጭምር እናውቃለን። ምን አይነት ትምህርት፣ ምን አይነት ስብከት እንደሚስማማችሁ ጭምር እያወቅን ነው የአባቶቻችንን ትምህርት የምንነግራችሁ። ትርጓሜው ሲረዝም ብዙዎቻችሁ ደስ እንደማይላችሁ እናውቃለን። በጣም ሁሉም ሰው የታይታ ላይ አዲስ ነገር ላይ ሾርትከት ላይ እነዚህ ነገሮች ላይ ያተኮረ ነው። ቤተ ክርስቲያን ያላችሁበት መታ ፈልጋ ወደዚህ ታመጣችኋለች እንጂ እናንተን ተከትላ ግን ገደል አትገባም። ይህን ማወቅ አለባቸው። በእርግጥ ትፈልጋችኋለች፣ በእርግጥ ትከተላችኋለች፣ በእርግጥ ከዛ በኋላ ደግሞ ወደዚህ ታመጣችኋለች። እናንተንና የእናንተን ፍላጎት ተከትላ ግን ቤተክርስቲያን ስርዓቷን አታቃ። ለዚህ ነው ኦልድ የምትመስላችሁ ቤተክርስቲያን። ለዚህ ነው የጥንት የምትመስላት። ለዚህ ነው ያረጀች የምትመስለው በእናንተ አንጻር። ሌሎችን እየተናገርኩ ነው እንጂ እናንተን ለማለት አይደለም። እናንተማ እየመጣችሁ ነው፣ መልካም ነው። የአርሲ ኦርቶዶክሳውያን ወገኖቻችንን በተመለከተ የሚረሳ የሚተው በአንድ ሰሞን አጀንዳነት ብቻ ሊታይ የሚችል አንድም ጉዳይ የለም። እንደምትመለከቱት እስካሁን ድረስ በቀጠለው ግድያና አፈና ነገሮች ቅርጽ ይዘው ነው የሚፈጸሙት። ፅንፈኛ ኃይሎች ወይም ደግሞ በፅንፈኝነት የተጠሩ የመንግስት አጀንዳ አስፈጻሚዎች ግድያውን ያደርጋሉ። የጸጥታ ኃይሎች ደግሞ ያስቆማሉ ብላችሁ ስትጠብቁ በአግራሞት አፋቸውን ጭነው በአገዳደል ይደመማሉ። የአካባቢው መንግስት ሹመኞች የቀብር ስርዓት ያስፈጽማሉ፣ ሞቱን ይደብቃሉ። እየሆነ ያለው ነገር ይህ ነው። ስለዚህ በዚህ ሁኔታ ውስጥ ሚዲያ ላይ በመጮህ ብቻ መፍትሄ አይመጣም። መሬት ላይ ወርዶ ስራዎችን መስራት ፍጹም ተገቢ ነው። የሚዲያውን ለመናቅ ፈልጌ ሳይሆን መሬት ላይ ግን ተራማጅ የሆነ እንቅስቃሴ ያስፈልጋል። እንደምታውቁት ጩኸታችንን አድምጦ ለተግባራዊነቱ የሚንቀሳቀስ አንድም የበላይ አካል ባለመኖሩ ጉዳዮች በዘገባ ብቻ መታለፍ አይጠበቅባቸው። ዓለም አቀፉ ማህበረሰብ ጉዳዩን እንዲሰማው በማድረግ የመጀመሪያውን እርምጃ ስንጓዝ ተመልክታችኋል። ያ ማለት ነገ ለሚኖሩ የትኛውም አጸፋዊ እርምጃ ውስጥ ተጠያቂ ላለመሆን እንግዲህ፣ በማህበራዊ ሚዲያውም እንደምትመለከቱት የፅንፈኛ ኃይሎች ተባባሪዎች ሟች በተጠራበት ገዳይ ምንም ነገር ባልተባለበት ሁኔታ የገዳይነቱን ድርሻ ወስደው አጀንዳ ሲያራግቡ በተለይ ደግሞ ኦርቶዶክሳውያንን ገዳይ ሲያደርጉ የተመለከትንበት አጋጣሚ እጅግ የሚያስገርም ነው። ለማንኛውም የአርሲ ጉዳይ ፈጽሞ የሚረሳና የሚዘነጋ አይደለም። አጀንዳችን እንኳን ዛሬ በአንድ ቀበሌ ላይ የነበሩ ሙሉ ኦርቶዶክሳውያን ታፍነው ተወስደዋል። ይሄ እንዴት ሆነ የሚለውን ነገር ልንገላችሁ ከዚህ በፊት እናቶ ነጋ የተገደሉበት ቀበሌ ነው፣ በሆንቆሎ ዋቢ ወረዳ በቀቅሳ ቀበሌ ላይ ከዚህ በፊት ብዙ ኦርቶዶክሳውያን ተገድለዋል። ዛሬ 19 ወደ 19ና ከዛ በላይ ሊጠጉ የሚችል በቁጥራቸው እስካሁን ድረስ 19 በላይ እንደሆነ የሚገመትላቸው ኦርቶዶክሳውያን በህብረት በማሳ ላይ ሳሉ ነበር ሙሉ ለሙሉ ታፍነው የተወሰዱት። እንግዲህ ቀበሌ ላይ ቀሩ የተባሉ ክርስቲያኖች እነሱ ነበሩ። እነሱንም ዛሬ አጠቃልለው ወስደዋቸዋል። ቤተክህነታችን ዝምታን መርጧል። እነኚህ ሰዎች በህይወት ይመለሱ አይመለሱ የምናውቀው ነገር የለም። ምክንያቱም ብር ለመጠየቅ ራሱ የቀረ ቤተሰብ መኖር አለበት። ብር የሚልክ ቤተሰብ መኖር አለበት። ብር የሚልከውን ቤተሰብ ጭምር አጠቃለው ነው የወሰዷቸው። አሁኑና ደግሞ መንግስት እንዲህ ያደርግም ውሃቢያ እንደዛ ያደርግም ሙስሊሞች እንደዛ ያደርጉም በሉና ደግሞ ተከራከሩን አሏቸው። ይሄ ለእናንተ መልክት ነው። የምንቀበላቸውና የማንቀበላቸው አባቶች ማንነትና ሁኔታ የሚወሰነው ቤተክርስቲያን በደነገገቻቸው አራቱ መስፈርቶች ነው። አንደኛ፣ የህይወት ቅድስና። የምንቀበላቸው አባቶች በህይወታቸው ቅዱሳን ሆነው ቅድስናቸውን ቤተክርስቲያን ቅዱሳን ብላ ስጠራቸው ወይም አረጋግጣ ስትነግረን ያወቅናቸው ቅዱሳን ነው። ሁለተኛ፣ የሃይማኖት ርቱዕነት ይላል እንደ መስፈርት፣ የሃይማኖታቸው ርቱዕነት የሃይማኖት ትምህርታቸው ውስጥ ነቅ ያላቸው ችግር የተገኘባቸው አባቶች ቅዱሳን ተብለው አይጠሩም። የቤተክርስቲያን አባቶችም አይባሉም። ልብ ብላችሁ ከሆነ ብዙ ጊዜ መጽሐፍ ጻፊዎች፣ ተናጋሪዎች፣ ሊቃውንተ ቤተክርስቲያን በትምህርታቸው ሊቁ ገሌ ሚሏቸው እና ቅዱስ ገሌ የሚሏቸው ይለያያል። ልብ ብላችኋል። ሊቁ ገሌ ማለት ከትምህርታቸው እንደው አንድ በጎ ነገር ተገኝቶ የሚጠቀሱ ልክ ዛሬም ስንጠቅሳቸው የነበሩ ቅዱሳን ላይሆኑ በሃይማኖት ላይመስሉን ይችል፣ ዘመኑን በማመላከት ግን ጥሩ እይታ የነበራቸውን ስንጠቅስ እንደነበረው ሊቁ አርጌንስ፣ ሊቁ ኦገስጢኖስ፣ ሊቁ ጠርጡለስ ተርቱላያን የምንለውን ወዘተ ይላሉ። ቅዱስ ባስሌዎስ ዘቂሳርያ፣ ቅዱስ አትናቴዎስ ዘእስክንድርያ ወዘተ ደግሞ እያለ የሃይማኖት ርቱነት ከሕይወት ቅድስና ጋር የተስማማላቸውን ሶስተኛ ኤክሌሲያስቲካል አፕሩቫል ይላል። የቤተ ክርስቲያን እውቅና ወይም ማረጋገጫ ያላቸው የሕይወት ቅድስና ምለው እኔ ደስ እንዳለኝ ሳይሆን ከማን ነው ከቤተ ክርስቲያን ቅዱሳን ያለቻቸውን እኔ ምላለሁ እናንተም ትላላችሁ፣ እና የቤተ ክርስቲያን ማረጋገጫ ይላል። አራተኛ ጥንታዊነት ይላል። ቅድም ያልነው የአባቶች ዘመን ውስጥ የነበሩትን በእነዚህ አራት መስፈርቶች ቅዱስና ሊቅ በሚለው ቅድስናን ከሊቅነት ጋር አብረው አዋህደው የያዙትን ያለምንም ጥያቄ እነዛን ደግሞ በልዩነት እንደው በጣም ያስፈለጉ ነገሮችን ብቻ ለመጥቀስ አይነት እንጠቀማቸዋለን። ነው መገለ የተወደዳችሁ ቤተሰቦቻችን፣ የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር በማድረግ ትብብር አጋርነታቸውን በማሳየት በማስረየት ከጎናችን ቆሙ።